መጽሐፈ ሲራክ ምዕራፍ 42። ነገር ግን ስለዚህ ነገር አትፈር። እግዚአብሔር በፍርድ አታድሉ ስላለ በደል እንዳይሆንብህ ለሰው ፊት አይተህ አታድላ። ይሙት በቃውን ይድን በቃ ብለህ እንዳትፈርድ ስለ ፍርድህና ስለ ስርዓትህም አትፈር። ካሽሙርህ ጋር ገንዘብህን በተቆጣጠርህ ጊዜ አትፈር። ስለ ርህስትህና ስለ ዋጋህም አትፈር። ስለ ላዳንና ስለሚዛንም ጥቂትም ብዙም ቢሆን ስለ ገንዘብም አትፈር። ስለሚረባ ስለሚጠቅምህም ሁሉ አትፈር። ልጆችህን ስለ ማስተማር አትፈር። ክፉ ባሪያን ጎንጎኑን ግጠበው። ገንዘብ በምታባክን ሴት ቁልፍ መያዝ ያማረ ነው። አግባቡን ብዙ ከሆነ ዘንድ በቁጥር አኑር። የምትሰራውን ሁሉ በቁጥር በሚዛን፣ በላዳን አድርግ። ያወጣኸው ያገባኸው ያነሳኸው የሰጠውን ሁሉ በደብዳቤ ይሁን። ሰነፍ ሰው፣ አእምሮ የሌለውን ሰው፣ ባረጀ ጊዜ ወደ ዝሙት የሚሄድ ሽማግሌንም ስለ መምከር አትፈር። ይህን ያደረክ እንደሆነ በሰው ሁሉ ዘንድ በእውነት ፈጽመህ አዋቂ ትሆናለህ። ሴት ልጅ ለአባቷ የተሰወረ ቁርጥማት ናት። እሷም ማሰብ እንቅልፍ ያሳጠዋል። በሕፃንነቷ ጀምረህ እስክታደግ ድረስ ጠብቃት። ሳትባልግም አጋባት። ካገባችን በኋላ መካን እንዳትሆን ጸልይላት። የጠላትህ መዘባበቻ እንዳታደርግህ የማታፈር ልጅን አጽንተህ ጠብቃት፣ በብዙ ሰዎች መካከልም እንዳታሳፍርህ። ለወገኖችህ ወገን ለወዳጅህ ንገር። ሰውን ሁሉ ስለ መልኩ እታድላለት ወደ ሴቶችን መካከል አታግባው። ከልብስ ብል ይገኛል፣ ኃጢአትም ሁሉ ከሴቶች ይገኛል። ከሴት ቸርነት የወንድ ንፍገት ይሻላል። ውሽማዋን ባሏን የምታቃና ሴት እፍረት ናት። እንግዲህ ወዲህ ግን የእግዚአብሔርን ስራ አስባለሁ፣ ያየሁትንም እናገራለሁ። ፍጥረቱ ሁሉ በእግዚአብሔር ቃል ተፈጥሯልና ፀሐይ ያበራል ሁሉን ያሳያል። የእግዚአብሔር ብርሃኑ በሁሉ ምሉ ነው። ተአምራቱን ሁሉ ይናገሩ ዘንድ እግዚአብሔር ለወዳጆቹ ፀሐይን አልፈጠረምን? ይሉ ፍጥረቱን ያጸና ሁሉ የሚገዛ እግዚአብሔር ነው። ሁሉም በጌትነቱ ጸንቶ ይኖራል። ልብንና ጥልቅንም መርምሮ ያውቃቸዋል። ምክራቸውንም ሁሉ ያውቃል። እግዚአብሔር የልቦናን ሀሳብን ሁሉ ያውቃል። የዓለም ምልክት የሚሆን ጨረቃንም እይ። ያለፈውንም የሚመጣውንም እሱ ይናገራል። የተሰወረውንም ምስጢር ይገልጣል። ከእግዚአብሔር ምክር ሁሉ የሚያመልጥ የለም። ከነገሩ ሁሉ አንዲት ቃል ስንኳን የሚሰወር የለም። የመለኮቱ ክብር ለስጋው ጌጥ አደረገ። ይህችም ቃል ዓለም ሳይፈጠር የነበረች ናት ለዘላለሙም ጸንታ ትኖራለች። አትጨምርም፣ አትጎልምም። አንድ መካርስ እንኳን አልፈለገም። ፍጥረቱ ሁሉ ፈጽሞ ያማረ ነው። ብርሃንም እንደ መሆኑ ሊያዩት ያማረ ነው። ይህ ሁሉ ለዘላለሙ በሕይወት ይኖራል። የሚወዱትን ልመናቸውን ሁሉ ይሰማል። አንዱም አንዱም ካንዱ ጋራ ሁለት ሁለት ሆኖ ተፈጠረ። ምንም ምንም ነጠል አድርጎ የፈጠረው የለም ለመባዛት አንዱን ካንዱ ጋር አጸናው። ፍጥረቱን ከማን ከማየት ግን ይጠግባል።